አቅርብልኝ በፈጠረ ሌላ ምንም ወደዛ ወደዛ አይደለም፣ መረጃ አቅርብልኝ፣ ወይም መልስ መልስልኝ። ፊል እየጠበቅኩ ነው ባክ እየተመካከሩ ይመስለኛል። ይቅርታ ሊተጠይቅ ነሆን ነው ኮመንታተሮች ግማሹ ተኙ ይለናል። በጣም ግን አንዳንዴ ሶሻል ሚዲያ ያስጠላል፣ እናቴ ትሙት። በጣም ጥሩ ነው ያላችሁት። ሰው ሌላ ሰው ሆኖ ታገኙታላችሁ። እኔ ሀናን ሳቃት፣ ሀና ደሚጦ ቲክቶክ ከከፈትኩ ጊዜ ጀምሮ ነው ማውቃት። ሁሌ ቤት የምትቆምት፣ ጊፍት የምትሰጠኝ፣ እርዳታ ላይ የምትሳተፍ መልካም ልጅ ነበረች። ምን ተፈጠረ? አሁን አወጣሁልሽ አፋታች እኔ ከፊል ጋር ማውራት አልፈልግም። እኔ ከባለቤትሽ ጋር ማውራት አልፈልግም። ከአንቺ ጋር ነው ማውራት የምፈልገው። አንድ ሰው ጋር ማውራት አልፈልግም ከተባለ ያውቁ ሀና፣ የምታከብሪኝ ከሆነ ባልሽን እንዳያወራኝ ንገሪልኝ። ቴንክ ዩ። እኔም ማውራው ከአንቺ ጋር ነው ሀና። እኔ አከብርሻለሁ፣ መልካም ልጅ ነሽ። እስከማቅሽ ድረስ ዙዙ ላይ ስም ማጥፋት አድርገሻል። ሄደሽ እንቁርቲ ቤት ተናግረሻል። ስሜታዊ ሆነሽ ሊሆን ይችላል። ተጠርቼ ነው፣ ፍሊሳ፣ ተጠርቼ ነው። ተጠርተሽ እኮ፣ ተጠርተሽ፣ እንቁርቲ ቤት ተጠርተሽ። ኧረ፣ ዝም በልቤው። በፈጣሪ ስም አንዴ እናውራ፣ እኔና አንቺ። እንቁርቲ ቤት ተጠርተሽ፣ ሳትፈልጊ ተጠርተሽ፣ ስሜታዊ ሆነሽ፣ እሷ አሮጊት ብላ ስለሰደደች ተናደሽባት፣ የእሷ ንዴት ዙ ላይ ተወጣሽ ነው ወይስ ነው ወይንስ እውነት እውነት፣ ዙዙ ለባልሽ ፕራይቬት ፓርቷን ልካለች? እውነት ልካለች ወይስ አንቺ ስሜታዊ ሆነሽ ተናደሽ ነው ልትበቀያ ነው? ቱቢ ኦነስት ነው አላከችም። ቱቢ ኦነስት ነው እኮ ቱቢ ኦነስት ነው ማለት ነው አላከችም። ቃሉን ነው የፈለጉት። አላከችም፣ ልካለች አና ዝምታስ ቢሆን ይችላል። ተስሚው በእናቶች ስሚ ይጥራልኝ ልክ ያለው አላኩም አለሽ የለሽም ነው ማለት ማለት እውነቱ ለመናገር አላከችም ማለት ነው። እሱ ልካልኝ ያለ ይችላል፣ ግን እኔ አላየሁም ማለት ነው ማለት እኔ አላየሁም። እሺ፣ ስለዚህ እኔ ባላየሁት ነገር ማርያምን ብዬ በመማሌ አይ እኔ ባላየሁት ነገር እሙን ሙሉ ካለች ብዬ በመናገር ሚዲያ ላይ ወጥቼ ይቅርታ ጠይቃለሁ ብለሽ፣ ህዝቡንም ዙዙንም ይቅርታ ጠይቅ። ሶሻል ሚዲያ ላይ ወጥቼ ስምሽን ስላጠፋው በውሸት ማርያምን ብዬ ባላየሁት ነገር ስለማልኩኝ፣ ህዝቡንም ዙዙንም ይቅርታ ጠይቃለሁ። ሀቢባ አሁን ባሌን ፓስወርዱን አውቀው ነበር፣ ግን ጉዳይ ከተነሳ ጀምሮ ፓስወርዱን ቀይሯል። ከዛ ደግሞ እንደዚህ ልካልኛለች ብሎ ነግሮኛል፣ ግን አላየሁም። ግን በአይናችን ባላየ ነው ነገር እኔ አላየሁም፣ ግን ልካለታለች አንቺ እኔ እና እሱ እንነጋገራለን። እሺ አንቺ መጀመሪያ አጥሪልኝና አላይሹም አጥሪልኝና፣ እኔና ባልሽ ደግሞ እሱን በሚያምንበት ይምላል፣ እኔም በማምንበት ይምላል። ማለት እሱና ኔ ማለት ማለት እሱና ኔ ማለት አይ እሱና ኔ እንነጋገራለን ያለችው ከአንቺ ቀጥሉ ለብቻው አናግሯለሁ ሳይሆን እዚህ ጋር ህዝቡ እየሰማ አናግሯለን ነው ይጣልኝ። መጀመሪያ አንቺ እውነት ባላየሽው ነገር ስሜን ሄደሽ አጥፍተሻል። ትክክል ነው ወይስ ትክክል አይደለም? እሱን ብቻ መልሽ ነው። በትሕትና ነው እየጠየኩሽ አለሁት። በፈሀቡ ጥያቄሽ ምንድን ነው? ከዘነበ የመለስ ይኸውልሽ፣ በአይናችን ባላየነው ነገር በማርያም መማል ሀት ነው ዙዙ ለባሌ ሙሙ ልካለች ብዬ ስሟን በማጥፋቴ ይቅርታ ጠይቃታለሁ፣ ብለሽ ይቅርታ ጠይቂያት። እንደዚህ ዲቴል እኔ እንዳስረዳሁት፣ ብለሽ ይቅርታ ጠይቂያት። ለምን እሷ ሴት ናት፣ ሲንግል ናት፣ ገና አላገባችም። በዛ ላይ የሶሻል ሚዲያ ሰው ናት።

ሳታይ መላኳን ሳታይ ባይነሽ ማርያምን ብለሽ ምለሽ፣ የሰው ልጅ ሲምል ይታመናል አይደል? ማርያምን ብለሽ ምለሽ ወተሽ ሶሻል ሚዲያ ላይ አለኝ ለከፈለኝ ይልክ አለው ሙሟን ብለሻል። ስለዚህ ይህ ውሸት በመናገር ሺህ ይቅርታ ጠይቂያት፣ እሷን በውሸት ስሟን በማጥፋትሽ። ከዛ ወደሚቀጥለው ስቴፕ እንሄዳለን። ሁሉ ነገርርስ ውሸት አይደለም ግን እኔ ለመናገር ሶሪ ፎር ኤቭሪቲንግ ኦኬ ውሸት አይደለም አሁን አዎ አሁን በአይን ያላየው ያየው ማለት እኮ ማስረጃ ውሸት አይደለም። ትግሬሎም ትላክልሽ። ለተናገርኩት ሶሪ ፎር ኤቭሪቲንግ ሀቢባ ፕሊዝ። አይደለም እንደዛም ሶሪ ትቀበያለሽ? ካንገት በላይ ሶሪ አልቀበለውም። አይደለም ካለች የባሏ ስልክ እጇ ላይ ነው። ማስረጃ ትስጠኝ፣ ትላክልሽ። እኔ በራሴ ኮንፊደንስ አለኝ። እኔ ልፈርበት፣ አምስት ሺህ ሰው አለ። እኔ ልፈርበት፣ እኔ ልሸማቀቅበት ማስረጃ ታቅርብልኝ። ይሄን ያህል በራሷ ስለምትተማመን ላለመላኳ ይሄን ያህል እርግጠኛ ስለሆነ ማስረጃ አቅርቢ። እኔ ልዋረድ አምስት እኔ እኔ ልዋረድ ላኪብኝ ማስረጃ ላኪብኝ፣ ልዋረድ እያለችሽ። አዎ ላኪ። ከፈለግሽም እዚህ እንደው ካልዘጋ ከፍተሽ አሳይ። እኔ ልዋረድ። እኔ ልስተማቀቅአካንቴ አካንቴ ይዘጋ፣ አይደለም እኔ ላይቤል ልክፈት፣ እኔ ላይቤል ልክፈት፣ ኔ አካውንት ይዘጋ። ይህን ያክል እርግጠኛ ነኝ፣ በራሴ ኮንፊደንስ አለኝ። ሀና እንደው በፈጠረች በምታምኑ አምላክ ላኪ እንፋታ በቃ ስሜን ይጥራልኝ። ወይ ይቅርታ መጠየቅ ካለብሽ ይቅርታ ብ አጥፍተሽ ከሆነ እንደዚህ ግን እኔ ዝም ብሎ ከአንገት በላይ ሶሪ ሳይሆን እኔ እኔ ሀና ደሚቱ ይቅርታ አርጊ፣ ስራች ይቅርታ ማድረግ ይመስልሽ? እሷ ናት የአራት እርጆች ስሜን እየጠራልኝ። እሱን ደዝማር ስሜን እየጠራ ሀና የዙዙን ጥፋት ንገሪኝ። ከባልሽ ጋር ተጻጻፋ ታውቃለች? ተደዋውላ ታውቃለች? ባልሽ መጥቶ ጊፍት ተሰጣት፣ ምን ታድርግ? ባልሽን መሰብሰብ የአንቺ ድርሻ ነው እንጂ እሷ በምን ታውቃለች የአንቺ ባል መሆኑን መጥቶ ጊፍት ሲሰጣት? እንዴ ዙዙ ጥፋተኛ የምትሆነው ከባልሽ ጋር ስትጀናጀን ብትያዝ ነው። ስትጀናጀንሰጣል ወይ የተጻጻፈችው የተደዋወለችው፣ ወይስ የተላላከችው? ምን የተላላከችው ነገር አለሽ ወይ? ካለሽ አቅርቢለት፣ ማስረጃ ላኪ። ዚያር ስማርት ፎር ዚያር ስማርት እሱም እሷ ስማርት ናቸው። ምንም መረጃ የለኝ ከመጀመሪያ ጀምሮ የተጻጻፉትን። ኦኬ ስለዚህ ውስጥሽ ምቻ ሚልሽ ና ያለ መረጃ ፊሊንግሽ፣ ስሜት ነገር አንድ ብር ያየሁትን ሀቡዬ። እኔ እኮ እኔ እኮ ለሚዲያ እኮ አዲስ አይደለም ጀምሬ ነው ከቲክቶክ ያለሁት። እኔ ጨርሽ። ይሄን ይሄንን ለማውራት የገፋፋሽ ነገር ካለ ያየሽ ወይ ደግሞ የሆነ የተሰማች ፊሊንግ ያለው ተናገሪ። ማለት ጨርሽ። ኦኬ ላይክ ዙዙም ሞዴሬተር ሰታይ ታውቃለች። ከዚያ ደግሞ ብዙ ነገር አውርተን እናውቃለን፣ ግን ገስት ላይ ነው እንጂ እናንቸ አውርተን አናውቅም። ቦክስ ላይ ምናምን በውስጥ አላልኩም። ገስት ላይ አምኖት ላይ ኦኬ። ከዛ ሳይ የሀና ባል ውሽማዬ ነው ፊልምን አለኝ። ሁለተኛ ሚስቴ ነሽ አለኝ። ላጥራልሽ፣ አንድ ጊዜ ነዚህ ቃላት ነዚህ ቃላት ምንም አይገናኙም። አላልኩም አላልኩም፣ አልልሽም። እዛ ላይቭ ላይ ቲክቶክ ላይ ነው፣ ሀና የሀና ባል የኔ ውሽማ ነው አልክድም ብያለው። እሱም ደግሞ ሀቡ ቤት መጥቼ ይቅርታ ጠይቄ ብሎክ አርገዋለሁ ለቀልድ ነው ይሄ ነገር ካስቀየመሽ ሀና፣ ለቀልድ የተናገርኩት ነገር ካስቀየመሽ ይቅርታ ብዬ ሀቡ ቤት ይቅርታ ጠይቄ ባልሽን ብሎክ አርጌልሽ ነበር። ቆይ ቆይ ልጨርሽ፣ ባልሽን ብሎክ አርጌ አንቺን ብሎክ አርጌሽ፣ እኔ ጋር አልደረሳችሁም። ትላንትና ሄደሽ ምሞ አለኝ ይከፈለኝና እልክላችኋለሁ ያልሽበት ምክንያት ምንድን ነው? ይህን ብቻ አስንገሪኝ። ኦኬ ፍርስት ኦፍ ኦል እንቁርቲናት ጠርታ ኢንቫይት አድርጋ ነሄድኩት። ኦኬ። ከዛ ደግሞ ስጠይቀኝ እንደዚህ እንደዚህ ቪዲዮ አለኝ አልኩት። ላይክ ኦኬ አለኝ ግን ማውጣት አልፈልግም። ሀቢባ ማለት ቪዲዮ ማለት አለሽ? አሳየሽ? አሁን አለሽ ማለት ምንድን ያለሽ ማውጣት ማትፈልግ? አለ ቪዲዮ ለባሌ በባሌ ኢንቦክስ የተላከ ቪዲዮ አለኝ በሱሱ ስም። ሱሱ አይደለም እኮ እሷ ስሟ ዙዙ ነው። እሺ አንድ ጊዜ ቆይ፣ አንድ ጊዜ ቆይ ቢ ለክብሬ ቆይ ቆይ፣ አንድ ጊዜ ማሪ ቆይ ቆይ፣ ማሪ ቆይ ቆይ፣ ሀቡይ ሀቡይ፣ ቆይ አንድ ጊዜ። ለኔ ክብር ተጨንቀሽልኝ ከሆነ ሰላም እንዴነ ምናምን የዋራ ነው ሚሴጅ ብቻ ካለ ላኪ። ለኔ ክብር ሜቢ ተጨንቀሽ ከሆነ የተጻጻፍንበት ካለሽ እስክሪንሾት ለሀቡ ላኪላት። መጀመሪያ ዘው ተብሎ አይደለም የሚላከው አይደለ እንደው ከተባለ አውርተን አይደለም የዋራንበት፣ ሀይ ሰላም እንዴን እየተባባልንበት ካለ እሱን ብቻ እስክሪንሽ አታርጊሽ ለሀውላ ኪላት። ስሜን ስታነሳ ያላመማት ጊፍት ስትቀበል ያላመማት ሴትዮዋ አሁን ለምንድን ነው ቪዲዮ ወይ ፎቶ አለኝ ብላ ያመማት? ለምንድን ነው ያመመ? ስሜን አጠፋሽ። የሴትነት ክብሯ ስለሆነ ነዋ። ፕራይቬት ፓርቷ ሄ፣ ሀቢባ ስሜን እየጠራች እኮ ነው ስትሳደብ ነበር። ለክብርሽ ነው ስምሽን የጠራሁት ባለፈው ማለትናባል ብዬ የጠራሁትናባል ሽማ ባህሌ ሁለተኛ ሚስቴ ነሻ ደ ማለት ለኔ ክብር ነው። ለእሱ እኮ ይቅርታ ጠይቃሽ እኮ ፋይል ተዘግቶ ነበረ አይደል? እዚህ ቤት ፋይል ዘግታችሁ ነበር። ይቅርታ ተጠይቃሽ እኔ ሚያስታርቂያችሁ ፋይል ተዘግቶ ነበረ አይደል? ከዛ እንቁርቴ ቪዲዮ ስለሰራችብኝ እች አሮጊት የአራት ልጆች እናት ዙዙ ደግሞ ጥንጥዬ ቆንጅዬ አለች ብለሽ በዛ ተናዳሽ። በእንቁርቴ በተናገረችው ቃላት ተናዳሽ ለእንቁርቴ ብዙ ዙኩ ለባሌ የሙሙል ካለት ነው ላይክ ሙሙል ካለት አማላው ነው አይነት ነገር እና ገንዘብ የሚከፍለኝ ካለ ልክ አለ ዋልሽ በማር በዛች ተናደሽ እንጂ እኮ አስታርቂያችሁ ነበር። ኦልሬዲ ሰላም ተፈጥሮ ታርቃችሁ ጉዳዩ ተፈትቶ ፋይል ተዘግቶ ነበር። ይሄድ ነው አይደል ባልሽን ብሎ ካርጋልሽ እሷን ይቅርታ ጠይቃሽ፣ አንቺ ይቅርታ ብለሻት ታርቃችሁ በሰላም ብሎ ካርጓት እሷ ብሎ ካርገው አንቺ ላይ ብላ እያለሽ በሌላ አካውንት መቶ ሲሰጣት ፊል ብላ ስሙን ስትጠራ፣ አንቺ ደግሞ ነገር አልፈልግም። ዳዝ ማረር ኦኬ። ዙዙ አንቺ ከማይቀለድ ሰው ጋር አትቀልጂ አላልኩም? ከዚያ ካስታረኮች በኋላ ስትቀልጂ ዙዙ እኔ ከነዚህ ሰዎች ጋር ቀልድ አልፈልግም፣ አትቀላለጂ ያ ይሹራ ይሳቢ ጊፍት ሰጥቷት ነበር ነው። በሌላ አካውንት የሰጠሽ ይመስላል ማሪ ማለሽ። ባልሽን ተቆጣጠሪ። ሌላ ፌክ አካውንት ከፍቶ ጊፍት እንዳይሰጣት ተቆጣጠሪ እንጂ እኛ አለምን መቆጣጠር አንችልም። ሰውም አንድም ዓለምን መቆጣጠር አይችልም። ባልሽን መቆጣጠር ልችው አንቺ ነሽ። ቲ ባልሽን ሰብስ ቢሃና በመጀመሪያ በሁለተኛ ደረጃ ደግሞ ዝጋ ይህን ያክል ጊዜ ሰጥቼ እያወራሁሽ አለሁ ክብር ቢኖርሽ ብዬ ነው። ክብር ምስልሽ አንቺ። በነገራችን ላይ አንድ ምርት የለሽ ገባሽ። የመጨረሻ ባለጌ የመጨረሻ ባለጌ ነሽ። መረጃ ቢኖርሽ መረጃ ያለው ሰው እስካሁን ድረስ ሚጥር ቁርጥ ይልም መረጃ ያወጣል። ክብረ ቢስ ነሽ። እኔ ልዋረድ አልኩሽ እኮ እኔ ህፃኗ ልጅ ልዋረድ ኦፍኮርስ የአራት ልጆች እናት ነሽ። የጦሮቆሽ እናት ዳ ችግርሽን ወይ ደግሞ ንዴትሽን እሷ ላይ ነው እንጂ እኔ ላይ አይደለም። እሷ ነች ሄደ ችግር አስረግጬ ነው የምነግርሽ። የመጨረሻ ባለጌ፣ ስድ አደግ ነሽ። ገባሽ አደለ የኔን ስምስ ስታጠፋ ዳር በየገዛ ስታስጠላ ባልና አቢባ እኔ ስዳደግ ባለጌ፣ የአራት ልጆች እናት ነኝ አደለም? የአራት ልጆች እናት ከሆንሽ ባልሽን ሰብስበሽ መያዝ ያለብሽ አንቺ ነሽ። አንደኛ፣ ሁለተኛ ደረጃ ደግሞ መረጃ አምጪ። እኔ ልዋረድ፣ እኔ ልዋረድ አልኩሽ እያለች ደግሽ እንጂ እኔ ልዋረድ በአምስት ሺህ ሶስት መቶ ሰው ፊት እኔ ልዋረድ። አምጪ መረጃ፣ ኮንፊደንስ አለኝ እኔ

እንዲህ ያ ሁሉ ሕዝብ ቁጭ ብሎ ማስረጃ ወይ ማስረጃ አቅርቢ ወይ ይቅርታ ጠይቂ እየተባልሽ ነሃና፣ ወይ ይቅርታ ጠይቂ ወይ ማስረጃ አቅርቢ። ማስረጃ ከሌለሽም እንረዳሻለን፣ ይቅርታ፣ እኔ ስሜቴን ነው ውስጤን የተናገርኩት፣ እንጂ ማስቅ ብለን ስናራ ማስረጃ አለኝ። በራሴ ደግሞ እለቀዋለሁ። እንግዲህ እሷ ለሰደበችን፣ እሷናት ይቅርታ የምጠይቀኝ። አንቺ ምር ማስረጃ ካለሽ ፎሎ ፍለጋ ነው። እኔ ደግሞ እንድትሸቂብኝ ደግሞ አልፈቅድልሽም። ቻው። አሰናበድኩሽ የመጨረሻ ባለጌ ስዳደግ ነሽ። መረጋካሽኔ ልፈር እኔ ልሸማቀልሽ ወሬ ወዳል ሙሙ ምናምን ነገር ማየት ባለጌ ናት ማለት ነው። ሞኝሽን ትፈልጊያለሽ። እንደ እየተዋረድሽ ነው ያለሽ። ልጆች አሉሽ እኮ ልጆች አሉሽ። የመጨረሻ ባለጌ ስዳደግነሽ እንጂ ልጆች አሉሽ እኮ። ትንሽ ለልጆችሽ ለክብረሽ አትጨነቂም? እኔ ልዋረድ አልኩሽ እኮ። እኔ ዝቅ ብዬ እኔ በስ ህዝብ ፊት ልዋረድ፣ እኔ ልዋረድ ኮንፊደንስ አለኝ እኔ የመጨረሻ ባለጌ ነሽ፣ ዝቅ ብለን ስናወራሽ የመጨረሻ በቃ እንዴ! አውጪ፣ ልቀቂ በክብር እኔ እየጠየኩሽ እኮ ነው ያለሁት። ክብር ቢኖርሽ ለባለሽን ሰብስበሻ ዣ ታዲያ እኔ አሁንም ከፈለግሽ መነጥቅሻለሁ፣ አስረግጬ ነው የምነግርሽ። እንዳል መነጥቅሽ ከፈለግሽ ኮንፊደንስ አለኝ ባለሽን ለመቀማትም ለራሱ አስረግጬ ነው የምነግርሽ። ክብረቢስ ክብር የለሽም አንቺ የመጨረሻ ክብረቢስ ነሽ። ኧረ ቢስሚላ እኔ ሀ እኔ ልዋረድ እያልኩ እኮ ነው ሀቡ። እኔ ልዋረድ እኔ ልቃለል። ንጽህናሽን እኮ አረጋገጥሽ ማሬ ብትልኪ በዚህ ኮንፊደንስ አዋርጅኝ። አንቺ ነሽ እኮ አውጪ ብለሽ ጉሮሯን ያነቁሻት አይደል? አንቺ የላክሽው ነገር ቢኖር ትንሽ እንኳን ትፈሪ ነበረ። ገባሽ? ትንሽ ትፈሪ ነበር። እንደዚህ ሀቅሽ እንዲወጣለሽ የቻልሽውን ጥግ ድረስ ሄደሽ ሀቅሽን አውጥተሻል። አሁን ለሀቅሽኛ ለንጽህናሽ ያረጋግጠናል። ምክንያቱም ቢኖራት ይሄ ሁሉ እየተለመነች እኔ ቁጥር ያላት ለምን አትክክልኝም ሀና? አሁን አስገባሽ አለው። የመጨረሻ እድል ነው የምሰጥሽ። እናቴ ትሞ ትግስት ተፈታተች። እኔ በጣም ትግስት አለኝ። አሁንም ዝቅ ብዬ ሳናግርሽ ስለሰደብኩሽ ይቅርታ ልሽ አለው። በህዝብ ፊት ካለሽ መረጃ አውጪ። ይቅርታ የምልሽ ስለሰደብኩሽ ነው። በህዝብ ፊት አውጪ፣ ስለሰደብኩሽ ህዝብ ባለ የመጨረሻ ባለጌናችሁ የምድር ባለ ድንጋይርሽ እዙዙ ንዴ ዝብለ ዝለንሃና እኔ ቲክቶክ ላይ ሳቅሽ ቲክቶክ ላይ ከመጣው ጀምሮ ስለማቅሽ እርዳታ ላይ ስለምትሳተፊ መልካም ሰው ስለሆንሽ ነበር። አክብሪ አስገባሽ፣ ግን ባልሽ ሰደባት ዘላጫ ምናምን ብሎ ተሳደበ ነቂሽ። ከዚ በኋላ አላስገባሽ ሰማኒ አበባ በትሊኪ አላስገባሽ አለቀ። ባልና ሚስቶ ሲጀምር ድራማ ነው የሚሰሩት። እንደ ጋይዝ ሂወታችሁ ኑሩ። ባልና ሚስቶች ሂወት እኔ ህይወት ላይ ብዙ ዓላማ ለኝ ማሳካት ኑሩ። እዚህ እየመጣችሁ አትጨመላለቁ። ዘላን ዘልዛላ ናችሁ። ባልና ሚስት የመጨረሻ ፊልም የምትባልና ሀና የምትባል የመጨረሻ ዘልዛላ ባለጌ ናችሁ፣ ክብረቢስ። አንድ የተጻጻፍኩት ነገር ካለ አውጪ፣ ስክሪንሻት አቅርቢ። የተጻጻፍኩት ነገር ካለ እያለችሽ አይደለም እሙሙ መላክ ቀርቶ የተጻጻፉት ሀይ ሀይ እየተባባል ነው ካለ ስክሪንሻት አቅርቢ አለችሽ። አንድ የምታቀርቢው ነገር የለሽም። ዝም ብሎ ብቻ ታጥቦ ጭቃ ሁሌ አንድ አይነት ነገር ማውራት እንዴ? እኛ ትልልቆች አደለ እንዴ? የጦረጦ ሽሽማ ትልቅ እየሴት የሆነ ኦፍኮርስ፣ አሁንም እየነገርኩች ነው። ባትቀኝብኝ ይገርመኝ ነበር። ለፍምስማለፎሎኮነኮ የሰው ልጅ ቪዲዮ ሰርቶ ላይፍ ገብቶ ይፈምሳል እንጂ በእንደዚ አይነት ነገር የሰው ስም በማጥፋት የመጣ ፍምስና ምን ያደርጋል? ደግሞ ሲመጡ ደግሞ ኩል ኮፊ መነፅር ያለው ኢሞጂ ይልካል። ይኸው ባሏ ደግሞ መጡ። እዚህ ጋ እንደ እናንተ ልትደበሩ ብና እንዴ? ባልና ሚስቶት ያው ኢሞጂ ለራሳ ያቸው ሀቡዬ በቃ ወደ ወደ ባለ መነጽሩ ኢሞጂ አለ፣ እሱን እየላከ ነው ባሏ። ፊል ክብረ ቢስ ክብር የላቸውም። ዘልዛላ ናችሁ፣ እያጨሳችሁ እና እየሰከራችሁ እየገባችሁ ህይወታችሁ ኑሮ፣ ጭራሽ ደግሞ ሲጀመር ተጋብታችሁ ነው የምትኖሩት። ክብር አለው ትዳር ለራሱ ክብረ ቢስ ክብር አለ ትዳር። ይጋቡ ባይጋቡ ጉዳያችን አይደለም፣ ይሄ የነሱ ፐርሰናል ነገር። ክብረ ቢስ ናቸው ግን ማለት ነው። ማንም አለምን መቆጣጠር አይችልም። አንዲት ሴት አንዲት ሴት ባሏን ትቆጣጠራለች እንጂ ሌላዋን አካል አይደለም የምትቆጣጠረው። እሱ ትዳሩን ካከበረ ሚስቱን ካከበረ ያክብራት እንጂ መጥታ ለምን አንቺ ለአንቺ ጊፍት ሰጠ ብላ የአንቺን ስም ማጥፋት አይቻልም። የማንንም ሰው አንቺን ብቻ አይደለም ዙዙ፣ ማንንም ሰው። ለምን የእኛን ጥፋት ሌላው አካል ላይ እንገለብጣለን? ለምን ናይ ኣረለም ሃቦ ዝቅ ብለ ንስ ዋቃናት ዚጓል ሴትዮ ማትነካው የማትነድፈው ሰው የለም። እሷ ስለ ሰደበቻት እሷ በእድሜዋ በሴትነቷ በእናትነቷ ስለ ሰደበቻት እሷን ለመበቀል የአንቺን ያንቺን ስም ታጠፈው ለምንድ ነው ዚዝናት ፌር? እሷን የሰደበቻት ለእሷ ምላሽ ትሰጣለች እንጂ ያቺ በተሳደበችው አንቺ ለምንድን ነው መበቀያ የምትሆኝ? ይህ ፌር አይደለም። የነካችሁን አካል ለራሱ ምላሽ መስጠት እንጂ አህያውን ፈርቶ ዳውላውን